ደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት። ሀገርን በደም ለሚሰሩ ሰዎች ወዮላችሁ። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፍ፣ ሰው ገለው ከተማ ለሚያስፋፍ፣ ሰው ገለው ቤተመንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ድሃ ጦም አድሮ ደሃው ጉሮሮ ላይ ቁመው ሀብት ለሚያከማችው ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ነገሩ። ሰው ገለን ያቃጠል እኛ እኮ ነን። በሳት አቃጥለን ምን ጨፍርባት አገር ኢትዮጵያ። በቁሙ ሰው ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ወግረን ገለናል። ከነነው ነው ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ። ኢትዮጵያ ውስጥ ሰውን በቁሙ በቢላዋ ቆዳውን ተገፏል። ኢትዮጵያ ውስጥ አይኑ በሕይወት እያለ የሰው ልጅ አይን ወጥቷል። ኢትዮጵያ ውስጥ በብልት በብልት ቀስቀስ እየተደረገ አካሉ ተቆራርጧል። ይህ ሁሉ ኢትዮጵያ ውስጥ ነው የሚደረገው።